ከዘካርያ ሰውዬ እርሻ ገድል አዝመራን ሲያጭድ ገበሬ ጴጥሮስ ሲያጭድ ጮኸ ላይለ ክሳዱ ላይለ ክሳዱ፣ በአንገቱ ላይ በአንገቱ ላይ ፈጥኖ፣ እስመ ተሌወወ ሰይፈ ሜሎስ ከይሲ ሰይፈ ባበ በአንገቱ ፈጥኖ ተጠምጥሞበታልና አለና እሪ ብሎ ጮኸ። ወመጽአ ሞት ነምረ ጊዮርጊስ ሀቅለ ሳሉሲ የሳሉሲ አንበሳ ጫካ ጊዮርጊስ የጊዮርጊስ ነብር ሞትም መጡበታልና አለና ጮኸ። ወተቃለሳሁ ምትረት አንበሳ ሱሲ ገዳመ ጊዮርጊስ ተርቢኖስ ፍና ተጋድሎ ገያሲ የመጋደል ጎዳናን የሚገሰግስ ጊዮርጊስ ከጊዮርጊስ ጫካ የሱሲ አንበሳ መቆረጥም ታግሎታልና ጮኸ ይው ገበሬው በበረሃ ብዙ ጊዜ በገጠር አይደለም፣ ብዙ ምርት የሚመረት በገጠር ብዙ መሬት የለም። እንደ ቡና ቁርስ ተሽናሽ ነው የያዛት መሬት ነው ያለች። በበረሃ ግን ብዙ በመኪና የሚያርሱት ቦታ በሄክታር የሚገመት ብዙ ቦታ ብዙ ብዙ ብዙ አዝመራ ለገበያ የሚተርፍ ለሀገር የሚተርፍ የሚያዘምዱት ገበሬዎች አለ በዚያ በጫካ ላይ ሆኖ ፈጥኖ አያይም። ባብ ደግሞ ያለ በጫካ ነው፣ በበረሃ ነው ያለ፣ በደጋ አይደለም። መባብ ያለ እዚህ ተወሮሮ ከሌላ ዛፉ ሁሉ ሰንጥቆ ይሄዳለ። ከዛፉ ውስጥ ተወሮሮ ተተክሎ ያው ሞቶ ይቀርም አለ፣ ታልቅ ዘንዶ ያህል ሁሉ አለ። እና ይሄ ሰውዬ አጎንብሶ ተልደሎ አጨዳ አጭዳለሁ ብሎ አኩሪ ወን ሲያጭን፣ ማሽላውን በቆሎ ሲያጭን፣ ገብሱን ስንዴውን ምኑ ሲሻማ ያ ባብ ተመልክቶ ተመልክቶ ዘሎ ተወሮሮ ካንገቱ የአንቺ ኧረ ዘመድ ኧረ ወገን አራተ ማናቸው የላችሁ ወሬ ይላል ይጮኸዋል። ኧረ በላይ በላይ እያለ ያን የተረራጠ ወገን ካለም ያተረፈዋል ወገን ከሌለም ያው ይበላዋል ማለት ነው። ጮኸ ጴጥሮስ ገበሬ አዝመራ መጋደልን እያጨደ ጮኸ ሰማ አዝመራ እያጨደ ወርቅ ገድል እየተጋደለ እያለ እየተጋደለ ሲያስተምር ጴጥሮስን ዛሬ ሰይፍ ባብጠን ጥሞታል ማለት ሰይፍ ቆረጡ አንገቱን ከአንገቱ ተጠብጠሙ ይበታል ብለ አንገቱን ጎምዶጣ ነው ማለት ነው ከዘካርያስ እርሻ ሰብከርሻ ወርቅ ደግሞ እንደ ዘካርያስ መከራ ሲቀበል እንደ ዘካርያስ ሃይማኖትን ዘካርያስ ለሄሮድስ አላ ምንም ብሎ አባሮ ነው ሄሮድስን የተቆረጠ ይሄም ደግሞ ተፍጻሜ ሰማእት ጴጥሮስ ለዲዮቅልጥያኖስ ያሉት እንጂ አልሰጥም ብሎ ነው አልፈልግም አንተ ምንድነህ አንተ ከሃዲ ሃይማኖት የለሽ ፈጣሪ ህነት ታውቀዋለህ ብሎ በዘረፋ ነው። እንደገና እሱ ቆርጥ ይህ ሲያሳምን ሲጠምቅ ይውላል። ጴጥሮስ እያጠመቀ በጎን ደግሞ ዲዮቅልጥያኖስ በሰራዊቱ ሲያስክድና ሲያስቆርጥ ህዝቡን ይውላል። ይሄ ደግሞ ያበዛ ምእመናን ይሄዳል። እንዲህ እኔ አንድ ልብስ፣ ሁለት ልብስ፣ ሦስት ልብስ አላስገድል ውዬ አድር ያላውቅም። ነገር ግን የምእመናኖች እየበዙ ሄዱ። ምንድን ነው ብሎ ሲጠይቅ አሪዎስ ከጴጥሮስ ጋር ተጣልቷል። ንጉስ ፍርድ ልበስ አይቁቅ ካሉ አስራዊ ይገዳሉ። ዛፍ ቢቆረጠጭ ስሩ ካለ መልሶ ያለመልም የለም ወይ? አንተ ብታስገድል እኮ አንድ ልፍ፣ ሁለት ልፍ፣ ሶስት ልፍ፣ አራት ልፍ አሳብ ምን ሆኖ የሚውል መምህር አላቸው ማን ነው? ጴጥሮስ። እሱን ቆይ ጋላተ ሰድጄ አስገድለዋለሁ አለ። የተነሳሳብህ ትይውላችሁ። ሾከኛ መቼም ክፉ ነው። ሾከኛ ከሌለ አገር ሰላም ይኖር ነበር። ሾከኛ ነው ሰው የሚያፋጅ። ወዲያ ወዲህ ከእኔ ዘንድ አመጡ፣ ከእናንተ ዘንድ፣ ከእናንተ ዘንድ አመጡ ወደ እኔ እያመላለሰ ሾከኛ መጥፎ ነው እና በአንገቱ ላይ ተጠምጥሞበታል። በዛ ላይ አንገቱ ቆርጦታል። ወመፃ ሞት ነምረ ጊዮርጊስ የሳሉሲ ጫካ ጊዮርጊስ የጊዮርጊስ ነምር ሞት መጥቶበታል። ሰም ነምር ደግሞ በዚህ ነምር ተጠምጥሞበት እያለ ደግሞ ነምር ደግሞ እየሮጠ ይመጣል ደግሞ ሊበላው አያችሁ። ብዙ ኮ ነው ፍዳ ኮ ነው መከራው ኮ ነምሩ ደግሞ ሲመጣ እንዲያው ተንጎጃ ዋይ ዋይ ዋይ ነፍስና ስጋ እስከሚለያዩ ድረስ ችግር ነው ሰው ብቻ ሳይሆን አውሬው እስኪሞት ወፉ እስኪሞት አሞራው እስኪሞት ዘንዶ እስኪሞት አመልጣለሁ ብሎ መቼም ሁሉም አይታገል የለም እዚያ ባላይ የግድ ይሞታል። እና ያም መጦበታል ሰብ ነምር መጦበታል አለ። ወርቅ ደግሞ ዛሬ ሞትንም ይሞታልና ሙቷልና ማለት ነው። የሳሉሲ ጫካ ሳሉሲ ሲ ማለት ሳም፣ የአንበሳ ጫካ አንበሳ የሚውልበት አንበሳ የሚረባበት የሚኖርበት፣ መኖሪያ ሀገሩ ጫካ። ወርቅ ደግሞ ሳሉሲ ሰማይት ነው። ሳሉሲ የሚባል ሰማያት በጣም ከባድ ሰማያት ነው። ጥዋት ሰዎች ላይ በፍርሰታ ጾምም ሆነ በአብይ ጾም አውቆ ህዝቡ ተሰበሰበበት ላይ ትንሿን እንጀራ ቅምስ ያደርጋል። ማል ኮነ በጥዋቱ ኋላ አገር ሂዶ ሲንበረከት ሲነሳ ሲወድቅ ራቁቱን በቃ ሰግዶ ሰግዶ ሰውነቱን በጅራፍ ግርፉ ግርፉ እንደፈጣሪው እንደ ፈጣሪው በእለት አርብ ስድስት ሺህ ስድስት መቶ ስልሳ ስድስት ግርፋት ጌታ እንደተገረፈ ሰፊ ወርቅ ነው ብለ እርዘራ አይበላ እስኪ ነገር አይቀምስም፣ አውቆ። ያንን ግን ቅምስ የሚያደርግ ምንድን ነው? እንዲያሞት ይህ ካሃቢ ባይታዊ የመስሎ ማልዶ የሚበላ ብለው እንዲያሞት ሐሜት እንዲያከብረው ነው። ተመልከቱ፣ እንዲያል ስንት ድብቅ አባቶች አሉ መሰላችሁ። እና እንደዛ እንደ ጊዮርጊስ እንደ ሳሎሲ እንደ ጊዮርጊስ መከራ ይቀበል ሞት ያርሞት ይሞታልና ማለት ነው። ያንበሳ መቆረጥም ይታገለዋልና ሰማንበሳ ደግሞ ነምሩን ብሎ ሳለው በዛ በሳ በቅቢስ አራ ዛሬ ማልተረፉም ብሎ ይባባል ሰውዬ። ወርቅ ደግሞ ዛሬ በቆረጥም ተቆረጠ ማለት ነው። ከጊዮርጊስ በረሃ ያን መጋደል ጎዳናን የሚገሰግስ ጊዮርጊስ ሰብ ጎዳናን የሚገሰግስ ሰው ወርቅ ደግሞ መጋደል የሚጋደል ጊዮርጊስ ከጊዮርጊስ በረሃ እንደ ጊዮርጊስ ጊዮርጊስ ሰው ሰባት ዓመት ነው የተቆራረጠ የሞተ የተቆረጠ በመንኮራኩር ገብቶ እንደ እህል የተፈጨ በዋሻ የወደቀ እንደ ጊዮርጊስ መቼም መከራ የተቀበለ የለም። ለስሙ እንደ ሁሉም ሰማእታት ይሁን እንጂ የጊዮርጊስን ያህል መከራ የተቀበለ ማንኛውም አይገኝም። በቃ መጨረሻ ሰባት ዓመት ሙሉ አንድ ቀን ረፍት የለውም የደቂቃ ረፍት የለውም። የአንዳንድ ቀን መከራ ስፍር ቁጥር የለውም የቅዱስ ጊዮርጊስ እና እንደዚያ እንደ ጊዮርጊስ ዛሬ የተቆረጠ የተጋደለ ማለት ነው። ሄድ በላለም ሰው ጸርሐ ጴጥሮስ መስተገብር እንዘ ማእረ ረገድል የአጽድ ገራህተ ዘካርያስ ብእሲ ላዕለ ክሳዱ ላዕለ ክሳዱ ፍጡነ እስመተሌወወ ሰይፈማሎስ ከይሲ

ለሞተ ሥጋ ሄዋን ሐሳሲሁ ወጴጥሮሳ መጽሐፈ መልከጼዴቅ መርሁ ይመቀ እመቅደሱ ኢረከበ ናሁ ። ጠፋ ወማሰነ ውእቱ ጴጥሮስ መጽሐፈ ፍዳ እምዛ አንጾኪያ መቅደስ ከአንጾኪያ መቅደስ ጴጥሮስ የፍዳ መጽሐፍ ጴጥሮስ ፈጽሞ ጠፋ። መስለተ ጋደል ወጾታሁ ዲያቆናይ ሰይፈ ነበልባል ሰወረ ኪያሁ ያ ዲያቆን ሰይፈ በጋደል ጓደኛው ጋራ ደብቆታልና እሱን ደብቆታልና፣ ጴጥሮስ መጽሐፍ ጠፋ። ወሴጦ በወርቅ መከራ እንዘይሴውር ለሊሁ ለሞተ ሥጋ ሔዋን ሐሳሲሁ። ለፈላጊ ሞት ለሥጋ ሞት ፈላጊ እሱ ደብቆ በመከራ ወርቅም ሽጦታልና ጠፋ። ወጴጥሮስ መጽሐፍ መልከጼዴቅ መርሁ ሕይወት አስተማሪውም መልከጼዴቅ ብለህ ህይወት እንደምታመጣ ህይወት አስተማሪው ጴጥሮስ መጽሐፍን ከመቅደሱ ይረከበ አላገኘውም ፈጽሞ እንሆ አላገኘውም ለሰም የሆነ እንግዲህ የብራና መጽሐፎች አሉ ብዙ ገንዘብ የሚያወጡ ብራናዎች እንደ ስንከሳር ያሉ እንደ ታምረ ማርያም ያሉ እንደ ድጓ ያሉ እንደ ወንጌል ያሉ መቼም ሁሉም ነው ሰማን ያሉ መጽሐፍትን በእንትን ተጽፎ ከተገኘ በብራና የድሮ ብራናዎቹ በጣም ሁሉ ይፈልጋቸዋል ምክንያቱም ወደ ውጭ ቅርሶችን ይወስዷቸዋል። እነዚያ በብዙ ሚሊዮን ብር ነው የሚሸጡት። ይህን መጽሐፍ ሰልሎ ሰልሎ ኃይለኛ ዲያቆን እንዲያው አባቶች ሲያስቀምጡ ሲያኖሩ እንግዲህ አባቶች እንኳ እየደበቁ ነበረ አብዛኛ ጥሩውን ነገር እስከ ጥሬው ድረስ ያስቀምጡ እና ሲያይ ሲያይ ሲያይ ቆይና ደህና ዲያቆን ነው ብሎ ሲያሳዩት ሲያኖሩ ናምጣ እያሉ የሆነ ቆይቶ አለታት አንድ ቀን ሌላው ጋር ተሸላምጦ ገንዘብ ከሚሸጠው ጋራ ከሌላ ሀገር ወንበዴ ወንጀለኛ ሌባ ጋራ ተሸናምጦ ያን መጽሐፍ ድግ አርጎ ጆሮ ግንዱን ይደልተዋል ማለት ነው። ኋላ ቢፈልጉት ያገኙት መቅደስ ቢያንጓችሁ ካኖሩበት በጣም ንክሳሩ ጥንክሳር ወዴት ይሏል የት አለ እዚ ዋል የነበረ ማነ የወሰደ ማነ ማነ የወሰደ በአንድ ሰው አቂያት ካይናቱ ሁሉ ይደበደባል። ጠቅላላ ንጹሁ ካይን መነኳኩስቱ ካይናቱ መምህራኑ መሰምራኑ አውጡ እየተባለ ይገረፋል። እንግዲህ አጫተኛው አንድ ሰው ነው። ተመልከቱ። ወይ አንድ ሰው ወይ ሁለት ሰው ነው። እዚያው ውስጥ ላይ የሚሸጠው ያመዱ ላይ ያልቃል ማለት ነው። ወርቅ ደግሞ ዛሬ ጴጥሮስ መጽሐፍ ጠፋ። ምን ነው ጤ ዲያቆን ሰይፍ ሰውሮታልና ከማን ጋራ? ከአባይ ገሌ ገድል ጋራ። አው ዛሬ ደግሞ ሰይፍ ቆርጦታልና ጴጥሮስ ዛሬ በህይወት የለም፣ በህይወት አልተገኘም። ሞተ፣ ተቆረጠ፣ ተቀበረ እንጂ ጴጥሮስ ዛሬ የለም ማለት ነው። ዲያቆናይ ሰይፈ ነበልባል ሰወረ ኪያሁ፣ ወሴጦ በወርቅ መከራ። ያ እሱም ደብቆ ለዛ ለፈላጊ ለገዢው ሞት በወርቅ መከራ ሽጦታል። ሰሜ የፈለገውን ወርቅ ተቀብሎ የፈለገውን ብር ተቀብሎ በሚዛን አስነክቶ ተቀብሎ ዶሮ ግንዱን ነድፎታልና ወርቅ ደግሞ ዛሬ ለመከራ አሳልፎ ዛሬ ሰይፍ መከራ አሳይቶ ቆረጠው ለሞተ ስጋ ሞትንም ገደለው ማለት ነው። ወጴጥሮስሀ መጽሐፈ መልከስ ጼዴቅ መሩ ጴጥሮስ መልከጼዴቅ መምሩም መጴጥሮስ መጽሐፍን አላገኘም። አዎ አነባለው ብሎ ከዚያ ውስጥ ያለውን ቀለም እመለከታለሁ ብሎ መምሩ ማህሌ ቁሞ ቆይቶ ቢፈልገው እ ያገኘዋል ወይም ካህኑ ችዳን አድርሶ አነባለው ብሎ ቢፈልገው መጻፉ ይጠፋል። በቃ ያላገኘውም ህይወት አላገኘውም ማለት ዛሬ በጴጥሮስ ላይ ህይወት የለም አልተገኘም። እመቅደሱ ይረከበናሁ ከመቅደሱ ጽሞ አላገኘውም።

ሊጠፉጃቸውን እህት ይምጣ መምህራችንን ያገኘዋለምግ እዚያውን ገልብጠው ቢገቡ አንገቱ እየቅል ሬሳው ግንዱ እየቅል ወድቆ ተገኘ። ተመልከቱ በጣም ያሳዝናል አለ ብቸኛ ሰው ከላዚያ ላይ አንገቱንና ተላቅ ሰው አንገቱንና ግንዱን እንዲያስጠጉት ብድግ ብሎ ቁጭ ላይ ወስደው ከዙፋኑ ላይ ያስቀመጡት። ምን ነው ከወንበሩ ያስቀመጡት ቢሉ ጌታችን ኢየሱስ ክርስቶስ ከዙፋኑ ሲቀመጥ አይቶ ጴጥሮስ ከዙፋኑ ከእሱ ወንበር ተቀምጦ አያውቅም ምክንያቱም ጌታ ከተቀመጠበት ነው አልቀመጥም ብሎ፣ ግን እነሱ የዛን ዕለት ያስቀመጡት፣ አንተ ከአንጾኪያው ሊቀ ጳጳስ ብትበልጥ እንጂ አታንስም ስለው ወስነው እዛ ላይ ያስቀመጡት። ይኸው ግንዱንና ራሱን ነው። አንገቱን እየቀል እየቀል ተማሪዎቹ ሆነው ያገኙት ቅዱስ ጴጥሮስ ነው። እንዲያርገው ነው አባቶች አስተማሩ። እንዲያርገው ነው አባቶች አስተማሩ። ተመልካቱ እንደዚህ ሆነው አንገታቸውን ሰጠው፣ ግንዳቸው ሁለት ተከችክቸው መከራ ተቀብለው የሚሰግድበት ይጸልይበት ቦታ ህዱ ነው። አሪዎስ የተረገመ አሪዎስ ያስቆረጠው እና አላገኘውም። ዛሬ ህይወት መምሩ ብለህ ዛሬ ህይወት የለው ጴጥሮስ ጴጥሮስ ብላሃርከው እድበል ጠፍአ ወማሰነ ውእቱ ጴጥሮስ መጽሐፈፍዳ እምዘአን ጾኪያ መቅደስ አኮኑ ምስለ ተጋድሎ ጾታሁ፤ ዲያቆናይ ሰይፈነበልባል ሰወረ ኪያሁ

ወተንሳ ጴጥሮስ ህፃ ለዘካርያ የዘካርያስ ልጅ ጴጥሮስ ከዙፋኑ ዘሎ ተነሳ። ሰኳእት ሰይፈ ነበልባል ሰሀጦ አኮኑ ሰይፍ ጉንዳን የዘካርያስ ልጅ የጴጥሮስ ህፃን አንገትን ቆንጥቶታልና ዘሎ ተነሳ። ወ ወይሬ ያ ጴጥሮስ ወልደ እልመክኑ ያ የአምላክ ልጅ ጴጥሮስም ፈጽሞ እስኪወረው ድረስ አላየውም። እንግዲህ ከተቀመጠበት ቦታ ጉንዳ አስቀድሞ ከታች አይነክስም፣ ህዶ ዘሎ ራሱ ደርሶ አንገቱ ላይ ነው፣ ህዶ ሲደርስ ነው የሚናከስ። አረ እዚያ ላይ ወሮት ለካ ተቀምጦሳል ደህና ነው ብሉሳለ በወገቡም፣ በሆዱ በጉብሩም፣ በዚያም ምሮ አንገቱን እንዲያው ዙሪያውን ከቦ ሲያመችከው እያዛ ለነበር ብሎ ከተቀመጠበት ዙፋን ላይ ይነሳል ማለት ነው። ማራገፍ ከዛ ከዙፋኑ ላይ ዘሎ ተነሳ። ምነው የሰይፍ ጉንዳን ነቅሶታና ከህይወት ዙፋኑ ተነሳ ብላ ተዘሎ ተነሳ። ሰም ከዙፋኑ ዘሎ ተነሳ። ወርቅ ደግሞ ዛሬ ከህይወት ቦታው ላይ ታጣ። ዛሬ ጴጥሮስ ምክንያቱስ ሰይፍ ጉንዳን ነቅሶታልና፣ ሰም ጉንዳን ነቅሶታልና፣ ወርቅ ደግሞ ዛሬ ሰይፍ ቆርጦታልና ከህይወት ቦታው ጠፋ፣ አልተገኘም። አልተገኘም ማለት የዘካርያስ ልጅ ጴጥሮስ ሰም አንድ ህፃን ነው ዘሎ የሚነሳ፣ ወርቅ ደግሞ ዘካርያስ እንደ ዘካርያስ የሚጋደል እንደ ዘካርያስ የሚቆረጥ እንደ ዘካርያስ የሚያስተምር ጴጥሮስ ዛሬ ከህይወት ቦታው የለም፣ አልተገኘም። ሰይፍ ጉንዳን በልቶታል፣ ጉንዳን በልቶታል። ወርቅ ሰይፍ ቆርጦታል። አብን አራቀው። ክሳዶ ለጴጥሮስ ህፃነ ዘካርያስ መኑ፣ የማንም ዘካርያስ ልጅ ጴጥሮስ የጴጥሮስ አንገትን ነክሶታልና፣ ቆንጥጦታልና፣ ሰማንገቱን ቆንጥጦታልና፣ ወርቅ ደግሞ ዛሬ ሰይፍ የጴጥሮስን አንገት ቆርጧልና ማለት ነው። ሰም የህፃኑን አንገት ነው ጉንዳኑ የቆነጠጠው። ወርቅ ደግሞ የጴጥሮስን አንገት ሰይፍ ቆረጠው ብለህ አራቀው። ወይ የጴጥሮስ ሁ ያ ጴጥሮስ ልጅም ሁለመናውን እስከሚወርሰው ፈጽሞ እስከሚወርሰው አላየውም። ሰም ወል ዝም ብሎ እየበላ እየጠጣ እየተጫወተ ጉንዳኑ ስለስር መጡ አንገቱን ደርሶ ሳለ አላየውም። ያ ሰይፍ ጉንዳን ወርቅ ሰም ለሰሚያው ጉንዳኑ አላየው ማለት ነው። ወርቅ ደግሞ ሰይፍ ታዝቶ ለመቆረጥ ሲመጣ እሱ ይቆርጡኛል ብሎ አላሰበም ነበር። እሱ መጽሐፍቱን እያገለበጠ እየጸለየ እየሰገደ እያለ እቤቱን እየሲዞሩ አያቸው። አይ እኒህ ሰዎች በቃ መዝጊያ አጡም ይሄ መግቢያ አጡ። እዛ ካለበት ቦታ መግቢያ ቢያጡ አይ እኒህ ሰዎች ወደ እኔ ነው የመጡ። ለምን ደጃፍ አልከፍትላቸው ይግደሉኛልና። ትልቁ እንደጃፍ ነው። መስኮቱን ብድግ አድርገን ባጠገቡ ያለው በረገደልን አንገቱን ወደ ዳሪያው ወጥቶ እነሆ የተባላችሁትን ፈጽሙ ሁሉ ወቁረጡ ውሰዱ ዋራቸው። አያችሁ ልፍረቱ እኛ እንደሆነ ግን መደበቂያ ወይ ወደ ጉድጓድ ወይ ወደ አንድ ዶም መስሎ ፍረቻ ላናመልጥ እኮ ነው። እንሮሮጥ ነበረ ዛሬ አንዳንድ ነገር ኳስ ልሩጫ ነው ያለ በሩጫ በድንጋጼ አይቀርም እኮ ነፍስ ምንጊዜም መውጣቱን አይቀርም። ዝም ብለን ከእንትኑ ነው እንጂ ምንድን ነው የሚል ገበሬው ሲያቅራራ አረተው ለቤለ ደርሶ መደንገጡን ሞት አይቀርም በየነገር ይርግጡን ይላል ገበሬ። እንኳ ተመልከቱ አንድ ፊደል አሁን ያልቆ ያልቆጠረ ይሄንን አራቆ ሰመን ወርቅ ያመጣል። እና ከንቱ ብን ብን ወር ሻመታ አኖርም ምንጊዜም የተወሰነች ድብራ እና ስለዚህ ጴጥሮስ አንገቱን አደረው አንጋቁና ጥንካውሰና ነው አንገቱን አሽወለው። ያን ግዜ የመቸም የአረማውያን ያው የፈለጉትን ፈጽመው ሄዱ። ቅዱስ ጴጥሮስ ያው ለዘላለም አክሊል ወርዶለት የዘላለም በህይወት ከጻድቃን ከመላእክት ከነቢያት ከሐዋርያት ጋራ በቅዱሳን ቦታ ተቀምጦ ዛሬ ይገኛል የፈጣሪው ሎሌ የፈጣሪው አገልጋይ ሆኖ ከመላእክት ጋር ተቆጥሮ ዝም ብሎ ግን አጥያ ሰርቶ ቢኖር ኑሮ የማን አገልጋይ ሆኖ ነበር የዲያብሎስ የስ ይሆን የገሃነመ እሳት ይሄው እንደዚህ እንደ ቅዱስ ጴጥሮስ ክብር ለማግኘት ነው ማለት ሁሉም እና እስኪ ወርሶ ድረስ አላየውም እስኪ ቆርጡት ድረስ ቅዱስ ጴጥሮስ አላወቀም ነበር ኋላ ነው ያወቀው ማለት ነው ሂድ በል

ጊዜ ጸርሐ ጴጥሮስ ዶርሆ ተጋደሎ ወጻእር በተጋደሎ ሌሊት። የጻይርና የተጋደሎ ዶሮ ጴጥሮስ በጮኸ ጊዜ በዛ በተጋደሎ ሌሊት በተጋደሎ ሌሊት በጮኸ ጊዜ ነቃ ሰይፍ ነጋዴ ተሀጉሎ ወሞት። የሞትና ያው የታግሎ ከብት ወይም በግ ወይም አዝመራ የነዚያ ነጋዴ ሰይፍ ነቃ። ፍኖተ ክሳዱ ነው፣ ረጅም ጎዳና አንገትን ያን አህያ መከራን ጭኖ ይሄድ ዘንድ ነቃ። እንግዲህ ሩቅ ሩቅ ነው ነጋዴ የሚነግድ ቀደም። አሁን አሁን ያው በመኪና ዛሬም ቢሆን በግር በፈረስ በበቅሎ በአህያ በዙ ሀገር ሄደው የሚነግዱ አሉ። ግን አብዛኛው ዛሬ በተሽከርካሪ ሆኗል። ቀድሞ ግን አብዛኛውን በግር ነው። በቃ አባቶች ብዙ ጎዳና ሄደው ነው የሚነግዱ የነበረ እና አህያ ጭኖ ለመሄድ አሁን ቀደም ብሎ በዶሮ ጩኸት ነው የምንነሳ። ከተኛው ቀስቀሶኝ ብሎ ነው ያነጋደ የሚተኛ ያ ዶሮ። ያው በወቅቱ በዘጠኝ ሰዓት ወይም በስምንት ሰዓት ዶሮ ይጮሃል። ያ ዶሮ የሚጮኸው ዝም ብሎ አይደለም፣ ዝም ብሎ ጩኸት አይደለም፣ ፈጣሪው ኢየሱስ ክርስቶስን ለማመስገን ነው። ቀደም እንትን ማነው ይሁዳ፣ ጌታችን ኢየሱስ ክርስቶስ ከላዛር ቤት ገብቶ ዶሮ ታርዶ ሲቀርብለት መብራቱ ጠፋ። እየበሉ ጌታ ላይ ስድስቱን አቁሞ ስድስቱን አስቀምጦ ነበር የሚበላ። ያን ጊዜ ስድስቱ ቆሞ ሳሉ፣ ስድስቱ እሱ ጋር ሲበሉ ይሁዳም አብሮ ተቀምጦ እሱ ጋር ሲበላ ሐዋርያ ነበር። ያን ጊዜ በመጀመሪያ ተመርጦ መብራቱ ሲጠፋ ሰርቀው የወሰዱ ሁሉ መለላጫውን የዶሮውን እወጡ ዘብዝቦ እጁን አግብቶ ሲያወጣ መብራቱ ቦግቢል ቢል ተያዘ። ወደ አይ እኮስ የደፈረውን አንበላ ማለት ነው ጌታ ተነስ ሁት ቁጥራ የለው የሚባል ያዶሮ ዛሬ ዶሮ ኩት የሚባል ኩትናይል የሚባለው ዶሮ ተነስ ብሎ ጌታ በሮህ ዶ ገነት ገብቷል። ዛሬ መላእክት ያለ ሰዓቱ ወደ ገነት እንገባለን ብለው ሲሄዱ ያ ዶሮ ይጮሃል። ያ ዶሮ ሲጮህ የኛው ዶሮችም ያለ ሰዓት ከዚህ ላይ ይጮሃሉ። ግን የኛ ንጉስ ይነግስ ነው ይላል ገበሬው። አያውቁትም። እገነት አንዳንድ መላእክቶች አሉ ዝም ብለው እንደኛ የኛ ዲያቆናት ሩጫ ብርጫ ወደ ቤተ መቅደስ እንሄዳለን ሲሉ ተመለሱ እንደሚሏቸው ካይናት ያም ዶሮ ከገነት ላይ ተመለሱ አይገባችሁም፣ እናንተን ብሎ መላእክትን የሚያባር ዶሮ ነው እዚያ። እና ያ ዶሮ ሲጮህ እዚህ ያሉት ደግሞ ይጮሃሉ። ምክንያቱም ያ ዶሮ ጌታን ሲያመሰግን እዚህ ያሉት ያመሰግናሉ። ተመለከታች። እገነት ያለው እንዴት ሆኖ ይሰማል እንዳትሉ ደግሞ እገነት ያለው ይሰማል። እኛ ከሰማ የሚያጉረመርመው መብረቅ እዚህ ሆነና ለምንሰማው፣ ዶሮዎችም እገነት ያለው ዶሮ ሲጮህ እዚህ ይሰሙታል። የእኛ ደግሞ እንዳንሰማ ተከለከለብን፣ አልተሰጠንም። ተመለከቶች ተከልክሎ እና ጴጥሮስ ሰይፈ ነጋዴ አዎ፣ ጴጥሮስ ደግሞ ዛሬ ስብቀት በሰበቀ ጊዜ ገደል በተጋደለ ጊዜ አንገቱን ቆረጠው ሰይፍ ነበረው ማለት ነው። ሰም በሌሊት ሲጮህ፣ ወርቅ ደግሞ በመጋደል ጊዜ ጴጥሮስ ተቆረጠ። እየተጋደለ የህለትና የሞት በሬዎት ወይም እህሎች ነጋዴ ሰም እህሉን እየጫለ በበቅሎ በመኪና የሚነግድ ነጋዴ ወርቅ ደግሞ ጥፋትና ሞትን የሚያመጣ ሰይፍ፣ ሰይፍ ጴጥሮስን ቆረጠ ማለት ነው። ረጅም ጎዳና አንገትን ይሄድ ዘንድ ይሄድ ዘንድ ሰብ፣ ረጅም ጎዳና ነው ያነጋዴው ጭኖ የሚጓዝ ወርቅ ደግሞ፣ ዛሬ ሰይፍ ምንድን ነው የሚያደርግ? አንገትን ነው የሚቆርጥ ማለት ነው። አህያ መከራን ጭኖ ሰማህያዋን ጭኖ ነው የሚሄድ። ወርቅ ደግሞ መከራን ከመቆረጥ ጋር መከራን፣ ሞትን፣ ጭንቀትን፣ ጻይቅን፣ ጻይርን ያመጣል ሰይፍ ማለት ነው። ግድበል

የፍዳ ሰይፍ ወጣን አዘው ጥሩ ተበቀ ስመ ሰይፍ አረ ንስቲ ወፈዳ የፈዳ ሰይፍ ሰይፍ አዝመራውን ጨርሶበታልና፣ ጠበቀ ተበቀ ስለ ተጋደሎ ሆባይ ዘዘሙ ያለ ነብየለው ነብየለው ያባረረው እ ተጋደሎ ድንጀሮ ከዚያ ጋራ ፈጽ አዝመራውን ፈጽሞ ጠበቀ ተበቀ ሰም ይወል፣ እንግዲህ ጦጣ ነው። ማሽላውን ጠሁን በዛዬ ሸመጠጠ ሙልክ ያረግበት በጫካው አጠገብ ይዘራው አያኔ፣ ጅራፍ ይዞ፣ ዱላ ይዞ ብራን ጎድ ብድንጋ የሚወረውረውን ይዞ በዘለን ክሮ ይጠብቃል። ሰም ይታጨደ ሲያገበር ማለት ነው። ወርቅ ደግሞ ዛሬ ሰይፍ ጦጣን ጴጥሮስ ጠበቀ ብለን በሰይፍ ዛሬ ተቆረጠ፣ በሰይፍ ሞተ፣ በሰይፍ ጠፋ ማለት ነው። ያ ሰይፍ ጦጣ አዝመራውን በንቶበታልና፣ ሰም ጦጣው አዝመራው እንዳሉ ሰው ወቅሎ ይፈጅበታል፣ ይፈጽምበታል ማለት ነው። ከማ ከዛ ከጅንጀሮ ገደል ጋር ወርቅ ደግሞ ሰይፍ ዛሬ ሕይወቱን አሳጥቶታልና የተወሰነ ማለት ነው። መጋደል ዝንጀሮ ጋር ሰም ከዝንጀሮ ጋር ይበላበታል። ወርቅ ደግሞ ዛሬ ከመጋደል ጋር ሞትን ሞተ ከጻእር ጋር፣ ከጥፋት ጋር ሞተ ማለት ነው። ዘዘቦ ያለ ነብየ ልዑል ኤልያስ የኤልያስ የሚያባረው ዝንጀሮ ሰም አንድ ገበሬ የሚያባረው ዝንጀሮ ማለት ነው። ወርቅ ደግሞ ኤልያስ ገድም ያልተጋደለ በሕይወት የሚኖር ለዘላለም ማለት ነው። ይድበል

ሀብት ልብን የበዛ ሀብት ልብ ሀብት ልብን የሰረቁ ጉባኤ ቃናነ መወድስ ይጠየቁ ዘንድ እንሆ ይጠየቁ ዘንድ ኤልያስ አዘዝ ሰምየውል እነዚያ ወርቅን ሀብትን መጽሐፍን ይሰርቃሉ። እነዚያ ሲሰርቁ አንተ ያ የተሾመው አንተ ዘዝና እነዚያ ይመረመሩ ይጠየቁ ወይም ይታሰሩ ወይም ይገረፉ ይባላል። የተሰበሰበው ሰው የጠፋ ወሬ ሲል ለወርቅ ደግሞ ዛሬ መወድስና ጉባኤ ቃና ኤልያስ አዝዝ ብለ ዛሬ ኤልያስ ዝረፋቸው ጉባኤ ቃናና መወድስን ማለት ነው። የዚያ የተማሪ ልብ ሀብትን የሰረቁ ሰማ፣ ሀብትን የሰረቁ ወርቅ ደግሞ ዛሬ በተማሪ ልቦና የሚገቡ መወድስና ጉባኤ ቃና በላሃራቀው እድበል ኤልያስ አዝዝ ከመይጠየቁ ናሁ፤ መወድስ ወጉባኤ ቃና ዘሰረቁ ናሁ፤ ብዙሃ ልብ ሀብተ መርዳ ያሬድ ናሁ። አንህብተ ኬብሮን ወጽኡ እመዛግብቲ ሆሙ ሎሙ ጽጌ ጴጥሮስ ገዳመ ገሊላ ክሳዶ ይቅስሙ። የኬብሮን ሰይፎች ንዎች ከቀፏቸው ወጡ። ምን ሊያደርጉ የጴጥሮስ የገሊላ ጫካ ጴጥሮስ የጴጥሮስ አንገት አበባን ይቀስሙ ይለቅሙ ዘንድ ወጡ። ሰም ንብ ከቀፉ ይወጣና ማልዶ በየዛፉ በየአታክልቱ ያለውን አበባ ህዶ ይቀስማል ማለት ነው፣ ይለቅማል። ያን አምጡ ነው ማር የሚያደርግ ወርቅ። ደግሞ እነዚ በባህል ይለቅሙ ከቀፏቸው ወጡ። ወርቅ ደግሞ ዛሬ ሰይፎች ከገሊላ ከኬብሮን ሰይፎች ዛሬ ጴጥሮስን አንገት ቆረጡ ብላረቁ ይልበል። አንህብተ ኬብሮን ወጽኡ እመዛግብቲሆሙ ሎሙ፣ ጽጌ ጴጥሮስ ገዳመ ገሊላ ክሳዶ ይቅስሙ ማን ስ

እም እምርሁቅ ርእይዋ ወነጸርዋ ለጉባኤ ቃና እሞሙ ህፃናቲሃ ህፃናቶቿ እናታቸው ጉባኤ ቃናን ከሩቅ ቢያዩ ፈጽመው ሳቁ። ህፃናቶች እነዛ ሁላቸው የሚሆኑ ህፃናቶቹ ሳቁ። ሰም ለእናታቸው መንገድ ቆይታ ወደ ማበር ቆይታ ሲፈልጓት ስትመጣ ሲፈልጓት የሚየቀረች እያሉ መንገድ መንገድ ሲያዩ በሩቅ ያዩ እንደሆነ ረም የሚያመጣሽ እያሉ ይስቃሉ ማለት ነው። እነዛ ህፃናቶች ወርቅ ደግሞ ዛሬ ጉባኤ ቃና ህፃናቶች ጉባኤ ቃናን ይዘው ዛሬ ሲቀጽሉ ሲያላምጡ። ሁልጊዜ ህፃን ከጉባኤ ቃና የለይም። ጀማሪ ጀማሪ ህፃን ነው እንግዲህ ሌላ አይደለም። ህፃን ማለት ጀማሪ ነው። እኒህ ጀማሪ ህፃናቶች ሁልጊዜ ከጉባኤ ቃና የለዩም። እሷን ይዘው ሲስቁ ይውላሉ፣ እሷን ይዘው ሲቀጽሉ ይውላሉ ማለት ነው። እመምርሁቅ ርእይዋ ወነጸርዋ ለጉባኤ ቃና እሞሙ ህፃናቲሃ ሰሀቁ አክሞሰሱ ህፃናቲሃ ኩሎሙ።